አንዳንድ ሰዎች ስለ ድንግል ማርያም ስንዘምር ስንዘል ቅር የሚላቸው ሰዎች ይህንን ያልተረዱት እንደው እንደ ዮሐንስ ማኅፀን ውስጥ እያሉ መዝለል ቢያቀታቸው ምን ነው እንደ ዳዊት ገብስ ከሙሉ በኋላ ካሉ ዘ ዳዊት የዘለለውን ዝን ላይ ለመቤታችን ዮሐንስ ዘገሙ። ስለዚህ አማናዊት ታቦተ ማና ታቦቱን ዘሎ ሮጦ ሄዶ የመታው ኦዛ እዛው ታቦቱ ስር ምን ሆነ? ተቀሰፈ። እመቤታችን እንዲቀብሩ ሐዋርያት ሲሄዱ ታውፋንያ የተባለ ጎረምሳ ተልኳል እንጂ መንካት የሌለበትን ታቦት ድንግል ማርያም ሄዶ ስጋዋን ለማቃጠል እጁን ሲሰጥ እዚያው ተቀሰፈ። ይ አማናዊቷ ታቦት ማን ናት? እመቤታችን። አራተኛው ምመናል የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት ሶስት ወር ያልቆየ ይችላል። ማርያምም በዘካርያስ እና በኤልሳቤጥ ቤት ሶስት ወር ቆየች፣ ወደ ቤቷም ተመለሰች። እንግዲህ እኛ ተጽፎ ያገኘነውን ነው፣ እኛ አጻፍነው ምንም። አለቃችሁ ታቦቱ ስንት ወር ቆየ? ድንግል ማርያም በኤልሳቤጥ ቤት ስንት ወር ቆየ? እዚህ ላይ ልጠይቃችሁ ምዕመና። ኤልሳቤጥ ቤት መቤታችን ስትመጣ ኤልሳቤጥ የስንት ወር ፅንስ ይዛ ነበር? ስንት ወር ቆየች መቤታችን ሲደመር

አትገባም ከታቦቱ ትርቃለች አሁን ታቦት ናት እያለ ነው ማለት እመቤታችን ኤልሳቤጥ ስትወልድ እዛ ነች እመቤታችን ማለት ታቦቱ አጠገብ ልትታረስ ነው ኤልሳቤጥ ኤልሳቤጥ ከቤቷ ልትት ስለማትች ታቦቷ ድንግል ማርያም ሶስት ወር ሲሞላ ምን ሄ ምን አለበት ጸዳ ሄደች እመቤታችን አማናዊ ታቦት ናት ይህም በሁላችን ልቡን ዚያ ሳ አሁን ወደ ጥቅሱ ልመልሳቸው አቤቱ ወደ እረፍትህ ስ አቤቱ፣ ለረፍት ተነስ፣ አንተና የመቅደስህ ታቦት ማናት? መቅደስ ማን ነው? መቅደስ የተባለ የሰውነትህ ማደሪያ የሆነች ታቦት እናትህን ይዘ ምን በል፣ ተነስ። እመቤታችን ቅድስት ድንግል ማርያምን ልጇ ሞታ አልቀረችም፤ ከሞት እንድትነሳ አድርጓታል። ወደ እረፍት ተነስ የተባለው ነው። ወዴት ነው? ወደ መንግስተ ሰማያት። ቅዱስ ጳውሎስ ምን ይላል? ወደ እረፍቱ ለመግባት እንትከይ ወደ ምኑ። እረፍት የተባለው ምንድን ነው? መንግስተ ሰማያት። ስለዚህ ወደ እረፍትህ፣ ወደ መንግስተ ሰማያት ተነስ ማለት እናትህን ይዘህ ተነስ ነው። እንግዲህ ስለመሬታችን ለምን እንማራለን የሚለውን ትንሣኤዋ እንደው መጨረሻ ላይ አነሳዋለሁ። እንደው ሶስት አራት ነጥቦች ልንገራችሁ። አንዳንድ ሰው ስለ ድንግል ማርያም ሲነገር አይ በቀጥታ ስለ ክርስቶስ ንገሩን፣ ስለ እሷ መስማት አልፈልግም የሚል ሰው አለ። ከማወቅም ካለማወቅም እግዚአብሔር ልቡና ይስጣቸው እንዲህ የሚሉት ነው። ግን ምንድን ነው ይህን ያህል ስለ እሷ እንደሚናገር ሶስት ነጥቦች ልነግራቸው ከኔ ጋር ናቸው። የመጀመሪያ እስቲ መጽሐፍ ቅዱስን ስትገልጡት ገና ስንገልጠው ምን ይላል? እግዚአብሔር በመጀመሪያ ሰማይንና ምድሩን ፈጠራል። ይህና እግዚአብሔር ሰኞ ይሄን ፈጠረ ማክሰኞ ይሄን ፈጠረ ረቡዕ ይሄን ፈጠረ ሐሙስ ይሄን ፈጠረ ብሎ ዓርብ ዕለት አዳምን ፈጠረ፣ ከአዳም ጎን ደግሞ ማንም ፈጠረ ነው ይላል። ነው አይደል? ነው እንድበልና መመና መጽሐፍ ቅዱስ ሲጀምር ሰማይና ምድርን ትቶ ስነ ምጥረቱን ትቶ ገና ስንገልጠው እግዚአብሔር በመጀመሪያ አዳም የሚባል ሰው ፈጠረ ቢል ኖሮ ግራ ይገባና ጥያቄ አንደው ምክንያቱም አዳምን ፈጠረ ብሎ ከጀመረ አዳም ኬት ነው የመጣው የሚል ጥያቄ አስነሳ። ያሰሰ እንኳን ሳይጻፍ ተጽፎ እ አሁንም ከጦጣ ነው ከዝንጀሮ ነው የመጣ ነው የሚል ሰው አለ። ሰው የመጣው ከዝንጀሮ ነው ብለን አለን። አናም ሰውን የፈጠረ ማን እግዚአብሔር። ተመልከቱ፣ እግዚአብሔር ሰማይና ምድርን እንዴት እንደፈጠረ ከጽፎ እንኳን የሰው ልጅ ግን አይ ሰው ከዝንጀሮ ነው የመጣው ይላል። ተጽፎ እንኳን ባይጻፍ ደግሞ የበለጠ ይነሳ ነበር። ያም ሆነ ይምመናል አዳም እንዴት እንደመጣ ለማወቅ መጀመሪያ አዳም ስለተፈጠረበት ሰማይና ምድር ማወቅ ያስፈልጋል። አያስፈልግም? ያስፈልጋል። በሐዲስ ኪዳን ሁለተኛው አዳም ማን ነው? ክርስቶስ። ኋለኛው አዳም የተባለ ድጋሚ የፈጠረ እሱ ነው። ሁለተኛው አዳም ልብ አድርጎ የመጀመሪያው አዳም ከየት እንደመጣ ለማወቅ መጀመሪያ ስለ ሰማይና ስለ ምድር አፈጣጠር ማወቅ ስለነሱ። ሁለተኛው አዳም ክርስቶስ እንዴት እንደመጣ ለማወቅ ደግሞ ስለማን ማወቅ? ስለነሱ። አዳምን ለማወቅ አዳም ስለተገኘባት መሬትና ሰማይ ማወቅ ስለነሱ። እንደዚሁ ክርስቶስ ለማወቅ ክርስቶስ ስለተገኘባት ዳግሚት ሰማይ ዳግም ይምጭ እመቤታችን ማወቅ ያስፈልጋል። ያስፈልጋል ሁለተኛው እመና እዚሁ ላይ የምናነሳው አዳምና ሔዋን ከገነት ተባረሩ ነው። አሁን አንዳንዴ ስንጸልይ አባታችን ሆይ ካልን በኋላ እመቤታችን ቅድስት በመልአኩ በገብርኤል ሰላምታ እንላለን አይደል? ለምን እንደምንል ነግራችሁ ሁለተኛው የሰው ልጅ ከገነት የወጣበት ታሪክ ኦሪት ዘፍጥረት ብራሱ ውስጥ ላይ ተጽፏል። ከገነት ተባረረ ከመባሉ በፊት ቀደም ያለ ታሪክ አለው። ሰይጣን ከአራዊት መካከል ተንኮለኞቹን ተንኮለኛው መርጦ እባብን መርጦ ወደ ማላከው ወደ ሔዋ ላከው ሔዋን ጋር ቀርቦ ሰላምታ ቀርቦ እጸ በለስን ብትበሉ በመመልካም ነው ብሎ ክፉ ክፉ ምክር መክሮ በዚያ ምክንያት የሰው ልጅ ከገነት ወጡ። ልብ አድርጉ። ስለዚህ የሰው ልጅ እንዴት ከገነት ወጣ የሚለውን ለማወቅ መጀመሪያ እባብና ሔዋን ያደረጉትን ምን ማንበብ ያስፈልጋል። አለም ምስ ማንበብ ያስፈልጋል። ግልጽ ማለት ነው። አዳምን ለማወቅ አዳም የተፈጠረባትን ሰማይና ምድር ማወቅ ያስፈልጋል። አዳም እንዴት ከገነት እንደወጣ ለማወቅ ደግሞ ምን ያስፈልጋል? የእባብንና የሔዋን ድጋሚ ወደ ገነት እንዴት እንደገባን ለማወቅ ደግሞ የማና ማንን ቃለ ምንስ መስማት ያስፈል፣ የእመቤታችንንና ይህ የገብርኤል ጸጋን የተሞላሽ ምን ይበልሽ፣ ደስ ይበልሽ። ይህንን ደጋግማ ቤተክርስቲያን የምትዘምረው ለምን ይመስላችኋል? በሔዋን ምክንያት ከገነት እንደወጣን በድንግል ማርያም ምክንያት ድጋሚ ወደ ገነት ምን ብለናል ገብተናል። ትንሿ ብላቴና የአስራ አምስት ዓመቷ ከገነት የወጣውን የሰው ልጅ ድጋሚ ወደ ገነት ነው የሚሰራው። እግዚአብሔር ያሳያችሁ። እንዲያውም አጣያው ሁሉ ይገርማል። ቅዱስ ገብርኤል ወደ መቤታችን መጣ። አሁን ይወላችሁ ሰይጣን ሰይጣንን ሆነን ብናስበው ማለት ሰይጣን በጣም ሲነበብ ደስ የሚለው ታሪክ ከመጽሐፍ ቅዱስ ወይስ መጽሐፍ ቅዱስ ግን በጣም ደስ የሚለው ታሪክ ምንድነው ካላችሁ፣ እባብ መጥቶ ሄዋንን ምን ያለበት ታሪክ ነው ለምን ከጀርባ ማንሰላል ራሱ ሲ ደስ ሲለዋል። ጎሽ ሰራውላችሁ። ሰይጣን ሲነበብ ቅጥም የሚያደርገው ምዕራፍ የቱ ነው ካላችሁኝ የዚህ ተቃራኒ የሆነ ታሪክ በአዲስ ኪዳን አለ። ማና ማን የተነጋገሩት ቃል ገብርኤልና መሬታችን። በዛኛው ቃለ ምልልስ ከገነት ወጣል። በዚህኛው ቃለ ምልልስ ድጋሚ ወደ ገነት ገባል። ተቃራኒ ነው። በእውነት በጣም ይገርማል። ሔዋን ታዛ የእባብን ቃል ሰምታ ነው እሽሽ ብላ ነው ከገነት ያወጣችን። እመቤታችን ግን እያቀ መዛች፣ ይህ እንዴት ሊሆን ይችላል? ይህ እንዴት ያለ ሰላምታ ነው? ወንድ ስለማላውቅ እንዴት ይሆናል? ሔዋን አምላክ ትሆኛለች ተብላ ነው ከገነት ያስወጣችን። እመቤታችን ግን እንኳን አምላክ ነው የምትል እነሆኝ፣ የጌታ ምኑ ባሪያው። በሔዋን ትዕቢት ከገነት ወጣል፣ በድንግል ማርያም ትሕትና ወደ ገነት ተመለሰ ሲመሪያችን። ስለዚህ ይህ ታሪክ ሲተረክ እኛ ደስ ሲላ ቤተክርስቲያናችን በተክሻራችን ተፈሲ ተፈሲ የሚበዛው ለዚህ ነው። ይህን ታሪክ ሲነበብ ሰይጣን ይቃጠላል። ወላዲት አምላክ እኛ አሁን አንዳንድ ሰዎች በጣም ይገርማቸዋል። እንደው የምንታዘባቸው ለሰው ልጅ ውድቀት ምክንያት የሆነችው ከገነት ለመውጣቱ ምክንያት የሆነችው ማን አትብትላቸው። ሁሉም ሰዎች በአንድ ቃል የሚመልሱት ማናቸው? ነው ሔዋን። ለሰው ልጅ መዳን ምክንያት የሆነችው ማን ነው አይሉም። ሔዋን እኛን ከገነት ለማውጣት ካረገችው በላይ ድንግል ማርያም እኛን ወደ ገነት ለመመለስ ያረገችው በቃ ነው ይበልጣል። ሔዋን እኮ አዳም ምን፣ ከአዳም ተገኘች እንጂ ወላዲት አምላክ ግን ሁለተኛውን አዳም አስገኝታ ከመጀመሪያው እስከ መጨረሻው አብራ ሆና እነሆኝ የጌታ ባሪያ እንደ ቃሌውን ልይ ብላ ራሷን ሰታ። እግዚአብሔር ልብ አድርጉ ምመናል ራሱን ለዓለም ከመስጠቱ በፊት ድንግል ማርያም ራሷን ለእግዚአብሔር ሰታ፣ እነሆኝ የጌታ ብሉ ባሪያው ራሷን ሰታ እሱ ለእኛ ሕይወቱን እንዲሰጥ አደረገች። ስለዚህ የመጀመሪያው ምክንያታችን ምመናል ስለ መቤታችን እንድንናገር የሚያደርገን ስለ ሁለተኛዋ ሕይዋን እየተነጋገሩ ነው። ከገነት እንዴት እንደወጣን ባወራንበት አፋችን ተመልሰን እንዴት ወደ ገነት እንደገባን እንዘምራለን፣ እናመሰግናለን። ይህ የመጀመሪያው ስለ እመቤታችን። ሌላው በጣም ተናገሩ ተናገሩ የሚለን ከፍቅር ባሻገር ማለት እመቤታችን በመኖሯ ምክንያት ብዙ ትርጉም ያገኙ ነገሮች ስላሉ፣ አንደኛ በዚህ አጋጣሚ ብዙ እናቶች እህቶች አላቸው የሴት ልጅ ክብሯን ከፍ ያለው በማን ምክንያት ነው ቪዲ እኔ ብዙ ጊዜ ቪዲዮ አለው የሴቶች ቀን መከበር ያለበት ግንቦ ንደታነ ነ ማርች ኤት ምናምን አሉ። መቼ ነው እናከብራለን? አይዟቸው ለምን ካላችሁ ለረጅም ዓመት ወንዶች ሴቶች ላይ ሲፎክሩ ይኖሩ አንቺ እኮ ከኔ ከወገኔ ከጎኔን የተገኘሽው እያሉ ወንዶች ሴቶች ላይ ይፎክሩ ነበር። ለረጅም ጊዜ ሴትን ያስገኘ ወንድ ነበር።

ስለዚህ ሴትነት ክብር ያገኘበት ከፍ ያለ ክርስቶስ ሴትነት እንዲያስከብርን የመጣው ልባሩ አጨራረሱም ትንሣኤውን የገለጸው ለሴቶች ነበር። መጀመሪያ ትንሣኤውን ያግኝ ብሎ ሴቶች ናቸው። አንዳንድ ሰው ወሬው ቶሎ እንዲዳረስ ነው ይላል። ተስማማላ፣ አይደለም አይሆናቸው ሴት ልጅ ድሮ ለምስክርነት እንኳ አክለጣም ነበር። ለምስክርነት ማክለጣዋን ሴት ክርስቶስ ግን የትንሣኤው ምስክር አገኝነት ትንሣኤን ተናገር ክርስትና የጀመረው ሴት ልጅ ደስ ይበልሽ በማለት ነበር። ማንን የተጠናቀቀው ሴት ልጅ ደስ ይበላችሁ እንድትል በማለት ይህን ማለት ይችላል አይችልም? እዚህ ይችላል። ሴትነት ከምን በላይ ከፍ ያለው በወላዲተ አምላክ፣ ምስጢረ ስላሴ የሚገባን በሷ ነው። ይገርማችኋል ምስጢረ ስላሴ እኮ እንማራለን እንማራለን፣ ግን አይገባም፣ አይገባም የተማርነው ያስተማርነውን ሰዎች ይረቅብናል። እንዴት ነው? አብ ወልድን ወለደ፣ ወልድ ከአብ ተወለደ። እንዴት ነው? አብ አንድያ ልጁን ልጅን ሲሰጥ ድረስ ዓለሙን እንዲሁ ወዷል ይላል አይደል? ደስ ይለናል ስንሰማው፣ ግን በደምብ አልገባን ብሎ ነበር። መቼ ገባን ሲባል፣ አባታችን ቅዱስ አባ ጊዮርጊስ ዘጋስታ ልደት ቀዳማዊ ከአውቀ በዳህራዊ ልደት የቀደመው ልደት ወልሱ በኋላኛው ልደት ታወቀ ካም ልባሉ ከአብ የተወለድ ከሆነ አልገባን ምንሆን ነበር ይላል አባ። እንዴት ከአብ ተወለደ ያለ እናት? ይሄ እንዴት ሊሆን ይችላል ስንል ኖረን ነበረ። አሁን ግን ገባን። ምክንያቱም ድንግል ማርያም ያለምን ወልዳ አየን፣ ያለ አባት ወልዳ አየ። ብቻዋን ወልዳ ያሳየች የአብ ምሳሌ ነች። እግዚአብሔር አብ አንድ ያለ ሲሰጥ ድረስ አለሙን እንዲሁ ወዷል። ይሄም አልገባን ብሎን ነበር። ድንግል ማርያም ዓርብ ዕለት ያለቀሰችውን ለቅሶ ስናይ ግን ለታ ልጅም መስጠት እንዲሆ ብለን ገባ መሬታችን። ዓርብ ዕለት አልቅሳለች። ቅዱሷን ዘደማስቆ ድንግል ማርያም ስትወልድ ያላማጠችውን ምጥ ዓርብ ዕለት አመጣዋለች። ስትወልድ ያላማጠችም ያለምጥ ያለጋር ነው። ዓርብ ዕለት ግን እያንዳንዱ ጅራፍ ሲወርድበት እያየች የሱ የስጋው ላይ ሰውነቱ ላይ ያረፈው ቁስ የእሷ የልቡ ነው ቁስ ነበር። ስለዚህ አብ እንዴት ልጁን እስኪሰጥ ወደደ የሚለውም ይገባል በመቤታችን ምክንያት። ለዚህ ነው ያን ምሳሌ ናት። ምን ነው አብ ብቻውን ወለደ፣ ድንግል ማርያምን ብቻውን ወለደች። እሱ ያለ እናት፣ እሷ ያለ አባት። ንግግሯም እንደ እግዚአብሔር አብ ነው። እግዚአብሔር አብ በደመና ሆኖ በታቦር ተራራ ምን አለ? የምወደው ልጄ ይህ ነው፣ እርሱን ስሙት። እመቤታችን በቃና ዘገሊላ ሰርግ ቤት ምን አለች? የሚላችሁን ሁሉ አድርጉ። የአምሳሌ ልጅ እመቤታችን። ስለዚህ ምስጢረ ስላሴ የገባል በወላዲተ አምላክ ከሁሉም ከሁሉም ምመና አሁን የሰሞን ስለ እመቤታችን የሚነገርበት ወቅት ነው። የእመቤታችን ረፍቷ፣ የእመቤታችን ሞት እኛ በመሰረቱ ተነሳች። አሁን አንዳንዴ ድንግል ማርያም ከሞት ተነሳች ሲባል በጣም የሚበሳቸው ሰዎች አሉ። እንዴት የጊዜ ጉዳይ ነው እንጂ እኛ ራሱ ከሞት ምን እንላለን? ቁም ነገር ሆኖ ማለት ነው። ለሰው ድንግል ማርያም ከነሳች ሲባል የሚናገር ሰው ሄ እኛ ኦርቶዶክሳን ምእመናን ከመነሳቷ በላይ በጣም የሚገርመን መሞቷል። ቅዱስ ያሬድ ሞት ለሟች ሰው ለሚሞት ሰው ይገባል። የማርያም ሞት ግን ሁሉም ያስደንቃል ህይወትን ወልዳ እንዴት ሞተች? ይመናል። እሱ ሲሞተው የእኛን ኃጢአት ተሸክሞ ነው፣ ለዓለም ሁሉ ነው የሞተው። ወላዲታ ኃጢአታችንንም ሳትሸከም፣ እሷም ኃጢአት ሳትሰራ እንዴት ሞተች? እናስናለን፣ እንገረማለን። በእመቤታችን ዕረፍት ያልገረመው ያልደነቀ፣ በእርግጥ እኛ ሞት እንፈራለን። የእመቤታችን ፍርሃት ግን ሰው እንደመሆኗ እንደ ሰብአዊነቷ፣ ምንም ያስፈራ ነገር የለም። አሁን ሞት ትፈራላችሁ? አትፈሩ አረውሎቹ ተናገሩ። አልፈሩ እንፈራ አልፈራ ምን ይለው ሰው ራሱ ይፈራል ነ ሞት አልፈራም ብሎ እየፎከረ ይፈራል። ሞት የሚያስፈራ ለምንድን ነው? አንደኛ በዚህ ምድር ላይ በጣም የምንወዳቸው ሰዎች አሉ። ከእነሱ ምን ማለት አይከብድም። ከቤተሰቦቻችን፣ ከወገኖቻችን፣ ከልጃችን ባል ከሚስቱ ሚስት ከባሏ ይጨንቃል። ሁለተኛ ምድር ላይ እንደው የሆነ ነገር ሳላሳካ ቅቤ እንዲህ ያደርጋለሁ ብያለሁ ነገር ሳላደርግ ብሎ ሰው ይፈራል። ሶስተኛው የሚያስፈራው ደግሞ በሰማይ ምን ይጠብቀኛል ማለት ነው። በግራ ቆም ይሆን በቀኝ ቆም ይሆን ያስፈራል። እመቤታችን ግን ከዚህ ሁሉ ነጻ ናት። ሞት ለሷ እንደኛ አይነት ፍርሃት ሊሆንባት አይችልም። ለምን እኛ የምንፈራው በምድር ያሉ ወዳጆቻችንን እንዳናጣ ማለት ነው። እመቤታችን ገና በሶስት ዓመቷ ርስ ይዝበች ወቤታቦች ወገንሽንና የአባትሽን ቤት ብ እርሺ ተብላ የወጣች የሶስት ዓመት መናኞች መቤት ከእናት ከአባት ፍቅር ቀድማን የተለየች ሁለት ሶ ለጊዜ ብቸኛ ዘመዷ ማን ነበረ? ክርስቶስ። ስለዚህ የምትሄደው እኮ ወደሱ። ቅዱስ ጳውሎስ ምን አለ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከማን ጋር ልኖር እመቤታችንን ብናገኛት ስንጠይቃት ምን እንደምትል ታውቃላችሁ? ልጄ ከምኔ ጋር ልኖር ከልጄ ጋር ልኖር ነው። ልጇን እኮ ነው ልታናግር የምትሄደው። ምመና እግዚአብሔር ልጇ ነው። እንዴት ያለ ነገር ነው። አንዳንድ ሰዎች ስለምን ግን ማርያም እኮ ሐዋርያት ብዙ አልጻፉም። እናንተ ብዙ ዝም ብላችሁ ና እንደው እውነት የምነግራችሁ የተጻፈ ነው ብዙ ነው ብዙ ነው። እንበልና መጽሐፍ ቅዱስ ላይ ምንም ነገር ባይጻፍ አንድ አረፍተ አረፍተ ነገር ብቻ ክርስቶስን የወለደችው ማርያም የምትባል ድንግል እናት ብቻ የሚል ቢሆን መጽሐፍ ቅዱስ ላይ ያለው ከዚህ በላይ ሊጻፍ ይችላል? መልሱ ወለደችው ከማለት በላይ ምን አለ? ሐዋርያት ሰላሳ ቅዴ የሚቀኙ ወለደችው ከማለት በላይ ሊያከብሯት ይችላል? ወለደችው ዳኛ ነው እኮ እግዚአብሔርን ነው ምመና አንዳንድ ሰው አይ ወልደዋለች። በቃ በቃ ምንድን ነው እንዴ? ያልበጨናለች አምላኩን ወልዶ የሚያውቅ ሰው አለ ወይ? ካለ ያሳዩንና እንተዋለ። መዝሙሩንም ጾሙንም እንተዋለ። እግዚአብሔር ልጅ ብላ ይጠራች። እግዚአብሔር ማየ ብሎ ይጠራች። ከምን ቤታችን ወጣ ነው ማለች። ርቦኛ ያላት እኮ እግዚአብሔር፣ ራሬን ብሎ አይናይ ነው አላየች። እግዚአብሔር ቀና ብሎ ይጠየቃት የለመላት ሲያለቀስ ራሱ እራውን ጠረገችበት። የአምላክን እንባ አብሰዋለች፣ የአምላክን እንባ አበሰችበትጃ መንጣችን እንባ አብሰ አይገርማችሁ? መመናል አባ ብላ ቅዱስ ኤፍሬም ሶሪያዊ ደግሞ ለለባ የሚባል መዝሙር አለው። እሽሩሩ ማለት እየሰማችሁ ቅዱስ ኤፍሬም ደግሞ የእርባቸው አመመት በጣም የገረመው ነገር ልኩን የለካው ምን መሰላል ድንግል ማርያም አንዲትና ልጇን ስታሰኛ እሽሩሩ ብላ ማርያም የምታሰኝ ድንግል ማርያም ምን ብላ አሰኝተው ይሆን? ምን እያለ ታሰኛችሁ? ቅዱስ ኤፍሬም ምን ይላል? ገና ሲጀምር እሷም ከሌላ ልትዋስ ለሌላም ልታወሳችልም ይላል። የሽሩሩ ዜማ አሁን እኛ ያደግንበት ሽሩሩም ይላል። አርዜም ሌላው ሲል የሰሙትን ነው እናቶቻችን የሚጠቀሙበት እሷ ግን ለየት ይላል እሷ ሽሩሩ ማለት ማባበል ከሌላ እንዳትዋስ እንደ ሌላው አይነት ልጅ አልወለደች ማሙሽዬ የኔ ጌታ ማለት ይቻች ፈጣሪዋ ነው አምላኳ ነው ምን ብለሽ አባብለሽው ይሆን ይላል እሱ እኮ ቅዱስ ቅዱስ ቅዱስ እያሉ መላእክት ያለማቋረጥ ምንም ይሉለን ነው ምን ብለሽ አስተኛሹ የማይተኛውን አምላክ ምን ብለሽ አስተኛሹ ረምመና በእውነት ልቡናችንን ያብራልኝ። አብረው ኖረዋል እኮ ሰላሳ ዓመት ከመቤታችን ስንት ዓመት? እኔ ሌላውን ጥቅሱን ልንቶ፣ ምዕመን ሰላሳ ዓመት አንድ ቤት ስትኖር መቤታችን እንዴት ነበርስ? ጠዋት እኮ ከእንቅልፍ ስትነሳ እንደምን አደርሽ የሚላት ጊዜ ነው። ማታ ስትተኛ ደህና ደር የሚላት ማ ነው? ምን ተነጋግረው ይሆን? አብረ ሲበሉ ምን ይሆን ሲጠጡ እንደ ሀዋርያት ቆርሶ ይሆን ወላጆች ለልጆቻቸው መጽሐፍ ቅዱስ እያነበቡ ታሪክ እያነበቡ ያሰኛሉ ምን ብላ አናግራው የሆን መቤታች ሰላሳ ዓመት ስ እንዴት ምን ብሏት ይሆን እሱ የሙሴን ታሪክ ተርካለት ይሆን እሷ ስትተርቅለት እጸፋቶች ላይ ሲደርሱ ዛፉ አንቺ ነሽ እሳቱ ደግሞ እኔ ነኝ ብሎ ተርጉሞላችሁ አናውቅም። አለማወቃችን ብቻ ራሱ ደስ ይላል። ሰላሳ ዓመት አብረው ነበር። ኮላ ይታላል ነው ለኔ ጥቅሱ ተውት ምመና አሪ አርመቱ መቱን እኮ ጥቅስ አምጡን እያሉ አንድ አንዴ ሰላሳ ዓመት ኖሩ እየተባለ ካንተ ጥቅስላ አንድ አንድ ሰው እመቤታችንና ጌታ የተነጋገሩ እዛው መጽሐፍ ብቻ ያሉት ቃላት ብቻ የሚመስለው ሰው እየሰማችሁ ሰላሳ አመት ዝም ብለው የተጻፈው ብቻ የሚያወሩ ነው። ወንድ አይ፣ እንዴት አይነት አስተሳሰብ! እስቲ አንድ ሰው አሁን የህይወት ታሪኩን ጽፎ መጽሐፍ ቢያሳስብ በህይወት ዘመኑ የተፈጸመው እዛ መጽሐፍ ላይ ያለው ብቻ እንደው ሌላ ገጠመኞች ያወራ የለም ጥቅሱ የቱ ጋር ትላለች? አይ፣ መጽሐፍ ቅዱስ ህይወት ሊሆናቸው ተጽፏል። ብዙ ታሪክ ተፈጽሟል። እመቤታችን ከጌታ ጋር ምን ሲያወሩ የነበር ይመስላቸው ጸሎት ቢ ተናግሮ ተሰምተ ጀሪ ጸሎት ከእግዚአብሔር ጋር መነጋገር ነው። እመቤታችን እኮ ከክርስቶስ ጋር ያደረገችው እያንዳንዱ ንግግር ከእግዚአብሔር ጋር መነጋገር ነው። ጸሎት በጣም ድንቅ ለጥቂት ደቂቃ ያናገሩት የአይሁድ መምህራን በትምህርቱ የተነሳ ተገረሙ ይላል። እመቤታችን እንዴት ገርሟት ይሆን? ሰላሳ ዓመት ሙሉ አብረው ሰጥቶ የኤማውስ መንገደኞች አብረው ትንሽ መንገድ ቢሄዱ ልባችን ይቃጠልብን የለ ወይ ብለዋል። ወላዲት አምላክ ሰላሳ ዓመት አብሯት ሲኖር ሲያናግራት ልቧ ስንት የተቃጡ ነው። ይሄ በጣም ድንቅ ነው። ከእመቤታችን እናትነትን ያህል ክም ነው። ስለዚህ እናቱ ነችቻ ተብሎ ቢጻፍ ሌላ ባይጻፍም ራሱ ከበቂ በላይ ከበቂ በላይ እና ወላዲት አምላክ በምድር ላይ መሄድ አስፈራት። ወደ ልጇ ነው ልሄድ፣ ከልጄ ጋር ልኖር እናፍቃለሁ ነው የምትለው። ተመልከው ምድር ላይ ምን ያልፈጸመችው ነገር አለ? የደናድን መመኪያ ነች። የእናቶች እናት ነች። እግዚአብሔር ማየ ብሎ የጠራት ነች። የሰማይታት እናት ነች። የመላእክት እህት ነች። ምድር ላይ ያልፈጸመችው ነገር የለም። ወላዲት አምላክ ከዚህኛው አለም ወደዚያኛው ወደዚህኛው ዓለም ተሸጋግራለች። ልጇ ወርዶ መላእክት እየዘመሩላት፣ አላዛር እንኳን ሲሞት መላእክት ከባው ይችላል አይደል? እመቤታችን ስታርፍ ስንት መላእክት ከባዋት ይሁን በእውነት? እየዘመሩላት እያመሰገኗት፣ የእነሱ ፍቅር በሁላችን ልቦና ይሳለብን።